ላችሁ ግን በትክክል የራስህ ነገር ኖሮ መስራት አለብህ። እሺ ተስፋዬ ታውቀዋለህ? ጋዜጠኛ ተስፋዬ ገብረ ማርያምን ሬዲዮ ላይ የሚሰራው ቆይ ተስፋዬ ካለሽ ሼር ላድርግለት ከገባ ማለት ማለት ነው። ባይገባ ግን ስልኩን አንተ ስልክ ላክልኝና እኔ ስልኩን እልክልሃለሁ ያገናኝሃል። ምክንያቱም ተስፋዬ ብዙ ስራዎች እንትን ሊያደርግ ይችላል። ታማኝ ነኝ ወይ? ደስ ስትሉ ኮሜንት ከስር የምጽፉት ምንድን ነው? ሞድሬተር ማለት ሌሎች ሰዎች እንዲያስገቡ አንተ ስልጣን ማለት ነው። አንተ በቤትህ ለእኔ ስልጣን መስጥ፣ ለሌሎቹ ልንገር እንዴት እንደሚሰጥ። ኧረ ቆይ እስኪ እንደው እንዴት ነው የሚሰጠው? እኔን እንዳስገባ ሌላ ሰው አስገባ እና ሌላ ሰው ያስረዳ ከኔ ይልቅ ማኪንድማሌንዞላ የሚባል መቶ መቶ ሀያ ሺ ነው፣ መቶ ሰላሳ ሺ ተከታይ አለው። እሱም የእናንተን ፖስት እንዲያደርግላችሁ ጠይቀዋለሁ። እሺ፣ ቪዲዮ በሰራ ቁጥር የአንተን ፖስት እንዲያደርግልህ እንዲያግዝህ ማለት ነው። ይህ ማገዝ ነው፣ እንዳንድ ወንድም የሚታገዝ ነገር ነው። እሺ

አለምዬ እንግዲህ የአበሻ ቀሚስ ለብሼ ደርብብ ብ ይመጣውላለች። እኔ ደግሞ እንግዲህ እሱንም ማሳፍቼ መጥቼ ያስመርቃል። እንዴት ነህ ብሩኬ እያሉ እስ መልስላቸው። እሺ እሺ ቆይ የሆነ ኔትወርኩ እንትን እያለ ነው፣ ለዛ ነው ኔትወርክ። ከአዳማ ነው የምታስተላልፈው? አይ አበባ ነው ግን አዲስ አበባ ኔትወርክ ያስቸግራል። መግድዬ ከፍ በሉና እስኪ ትንሽ አጫውቱት፣ ብሩኬ ማለት ነው። ግን ከዛ በኋላ ብሩኬ ቻሌንጁ እንዴት ነበረ? አንተ እናንተ። እኔ ግን ወንድም በጣም ሚኪ ሚኪ ነው በኋላ ከሚዲያ መቅረብ አልፈልግም አይደል? ሚኪ ሚኪዬ፣ በኋላ ሚዲያ በቃ መቅረብ አልፈልግም አይደል? ዓይን አፋር ነው ደግሞ ያስታውቃል። አልፈልግም አይደል? እሱ ብዙም እንደዚያ ደስ አላለውም፣ እንደዛ ነው። እናንተን ግን ድጋሚ ያቀረባችሁ ልጅ እኮ የልጅ አባት ሆንኩ ብሎ ቪዲዮ ሰርቶ ነበር፣ ዶክተሩ ማለት ነው። በጣም ደስ ያለ ፕራውድ ነው እንኩት፣ በጣም ደስ የሚል ሰው ነው። ደጅ ጠናው እያለች ነው መቅድሁና፣ ከታች ንካውና አስገባት። መቅድንሽ ደጅ ጠናው እያለች ነው። ኧረ ተው ደጃት ታስጠና ሰው ረ በህግ አምላክ ብሩኬታል። ኧረ እንደ አንተ ወዳጅ ምን ትፈልጋለን እንዴ! ገስት ማስገባት እግዚአብሔር ይመስገን። መቅልይ እንኳን ደህና መጣሽ። እኔ እንኳን ብሩኬን ትላንትና ማይቸው ሰሞኑ ቲክቶክ ላይ ሳየው ወይም አንድ ቀን መጥቻ አጫውተዋለሁ እያልኩ ነበረ። ዛሬ መጥቼ ቲጂ መታለች መጥከፍ በሉና እስኪቀኝና ከታች ብዙ አይዲያ አንትን ሀሳብ ያላቸው ልጆች ሊኖሩ ይችላሉ። ላስገባል ለዛሬ ስጠኝና ከዛ ታልሰዋለን። ፕሮፋይሌን ንካው ከዛ የሆነች ሶስት ነጠብጣብ ትመጣለች። እሺ፣ አሁን መግባት የምትፈልጉ ነው ስጣብ ነው ለዛሬ ብቻ። ብሩኬ ከታች እያየ ነው። ሜሴጅ ወንድም ሲወለድ መጥቼ እግዚአብሔር ያክብርልህ ማለት ነጋ። ልጆች ካልጠየቃችሁ ሲወልድ መጥቼ ጠይቀዋለሁ ሲወልድ ነው አለችው ሲወልድሲወልድሆን ሳይለንት ላርግና እስኪ ተጫውቱ እናንተ አጫውቱት ወንድምም እየመጣ ነው እግዚአብሔር ይመስገን ብዙ ተባዙ ነው ነገሩ አረ እንደዛ ያለ ይመስለኝ። እስከማቆ ምንም ነገር የዳሎሉን ነው ወንድምህ ሲወለድ። ኦኬ የዳሎሉን ይሆናል። እሺ የዳሎሉን ወንድምህ ማለት ነው። የዛሬ ሀያ አመት የወንድሙ ልጅ እኔ ግን የተጻፈውን ያነበብኩት ወንድምህ የተወለደ ጊዜ መጥቼ ያሉት ሰዎች ናቸው የጻፉት። አረን ያደለው መቅደ የሚ የሚኪ ጊዜ መሰለኝ። እንደዛ ነው።